አይዞ አይዞ አንጀምር በቃ ወስኛለው ያለው ወስናል አዎ ቢስሚላህ ጀምር እንግዲህ ደብሉ እኔ አላይ እንደዚህ አይነት ነው ታብ ታብ ታብ አድርጉት ታብ ታብ አድርጉት ጊፍት ሌላቸው ታብ ታብ ጊፍት ያላቸው በጊፍት በቃ ተጀምሯል ታብ ታብ አርጉ ታብ ታብ ታብ ታብ ታብ ታብ እንዳታቋርጡ! ታብ እንዳታቋርጡ ወገን! ታብ ሼር እያደረጋችሁ ሼር ሼርም አርጉ። ቆይ ቆይ ቆይ፣ እየሄድን ነው በቃ ጋማ ትልቅ እንዳልኩ፣ አሁን ታብ ታብ አርጉ፣ ታብ ታብ አርጉ፣ ታብ ታብ ኮፕሊንክ አርጉ፣ ታብ ኮፕሊንክ ሼር ሁላችሁ

ስድስት ሰው አንዳንድ አበባ 16 ሰው አንዳንድ አበባ 16 አ ቆይ፣ እንግዲህ ሲጀምረው ነው የምነግራቸው። ሲጀምር ነግራቸው አለው። ጀምሯል አሁን ቤስቶ ስል ነው ያላችሁን ዝም ብላችሁ ድምፅ ምን ማለት ነው? ያላችሁን ቤስቶ ስሪ ነው

ወላሂ በል፣ የኔው ነው አይሱም። ቆይ ቆይ ቤተሰብ፣ ቆይ አንዴ። ዳታው እየሰራ ነው፣ የኔው እየሰራ ነው። ከኔ ብቻ እንዳይሆን ችግሩ። ምን ሆንክ እንደዚህ? ቆይሽ አንዴ ቆይ ቆይ ባላ ቆይ፣ ዳታው እየሰራ ነዋ። ንገሩኝ እስናፍ ቆይ ልላክላት እስክ እሱ ጋር ገፍታችሁ ይተሉ በሉ፣ እዩት። እሱ ጋር ግቡን። አስወጥቶታል። እንት ኦቨርጎታል፣ እኮ ኦቨርጎታል። አ እስከ አይታችሁ ነው አንዴ። ወይኔ ወይኔ አዎ የኔ ይሰራ። አላ ቆሻ እንዴ ላክለት። አብሪ ምን ሆነህ ነው ምንድን ነው የተፈጠረው ምን አውቄ? ስልኩ አንበሳ አይቶ አያውቅም ደንግጦ መሰለኝ ደንግጦ ነው እንዴ እኔ እንጃ ወላይ ገንት አወጣሁ እኮ ነው ብዙ ሰዓት አንተ እኔ 500 ላይ እኔ 500 ምናምን እሺ እያለሁ አንተ 300 ደርሰህ ነው ይሄድከው ግን እንትኑ ሳያልቅ ገና ነበርኩህ ሰዓቱ ታዲያ ምንድን ነው የሚሻለው እና ወያያቸዋል አዎ ወይ አያችሁ ቤተሰቦችን። አዎ ያችሁ ያኔ እርግጠኛ እኔ እንደ አሸናፊ ነው የሚቆጠሩ ላላ እንደዛ አይደለም። መሽ ተጠናቀቀ። አንተ ገና መሽ ተጠናቀቀ። ዳብሎ አልቋል። አዎ ዳብሎ አልቋል። አዎ ዳብሎ አልቋል። አዎ ዳብሎ አልቋል። አንተ ሶስት መቶ ሺህ ላይ ሆነ ትንሽ ነጥብ ነው ሰየው እኔ ሶስት መቶ ኮንኩ አንተ አራት መቶ ምናምን ኮንኩ እኮ ያው ትንሽ ነበርኩ አምስት አምስት መቶ ላይ ነበርኩ። ዙሮ ዝሮ ያለው ካለ ንጫዋ ችግር የለብኝ። ምን አንተ እስኪ አንዳንድ ችግር የተዘጋጀ አካል ካለ ይስጡ ወንድሜ። የታቃለ ችግር የለም። ልጀምር፣ ጀምር ጀምር ጀምር ምንም ችግር የለም። ያላችሁ ስጡት፣ ሁላችሁም የያዛችሁትን ስጡ። ታብታብ ኮፕሊንግ ሼር አሉ። ታብታብ ኮፕሊንግ ታብታብ ኮፕሊንግ አድርጉላችሁ። ቆይ በቃ አሁን ደብል ነው፣ አሁን በሁለት ነው። ምን እናድርግ? ምን ትስቃለህ? ታናድግ ያላችሁን ስጡ። ያላችሁን ያላችሁን ወገን ያላችሁን ያላችሁን ስጡ። የተረፈ ካለ ነው፣ ካልተረፈም ችግርታዋር በቂ ተበቂ በላይ ሰታችሁኛል። ያለ የተራረፈ ካለ ስጡ። ቆይ እስ ብቻ ሊንጁ ይምጣ። ቆይ ቻሌንጁ። ቆይ መጀመሪያ አሸነፍኩ። አራብ ዲ ቶ ችግር የለውም። ዋናው ታርጌቱ ወንድም አንተ ያላችሁ ቆይስ ቻለንጁ እንትኑ ይምጣ እዛ በኋላ፣ ሁላችሁም ታብታብ 16 ሰው አንዳንድ አባ ሰው 16 ሰው 16 ሰው ሰው ሂዱበት፣ ሞልቷል። ችግር የለም በላይ ያለው ቴንክዩ ያለው ካለ በሶስት ነው። ሁላችሁም ደብል ነው፣ በሶስት ነው። ያለው ካለ በሶስት ነው። ነገር አውረዱ

እዚህ ደርሰን እንዳንሸነፍ ያላችሁን፣ እዚህ ደርሰን እንዳንሸነፍ አብዲ ቤት ያላችሁ ያላችሁትን ስጡ፣ ወደኋላ እንዳትሉ። አብዲ ቤት ያላችሁ ያላችሁትን ስጡ፣ ያላችሁትን ስጡ። በቃ ይሄ መጨረሻ። አስኒ ኦ ቴንኪው ሪድቱ እያመሰግናለሁ! ሁላችሁ ቴንክ ሄዱበት። በትንሽ ነው ልዩነታችን ላይ እንዳንሸነፈው ታይሚንግ ላይ እንዳንሸነፈ ልዩነታችን ትንሽ ነው። ቤተሰብ አስሺ ነው። ዳግም ዳግም ዳግም ቴንክ ዩ አመሰግናለሁ። በሀያሽ ታይሚንግ ላይ እንዳንሸነፍ አደራችሁ። እዚህ ደርሰን ታይሚንግ ላይ እንዳንሸነፍ አብዲ ስጡ ያላችሁን በላቸው። እንደው ለንትንም እንዳያስቀሩ ይስጡ። አራት ስርሽ ነው ይቀርባችሁ። ታብታ ባርጉት ታብታ ባርጉት ታብታ ኮፕሊንግ ርትላችሁ ያላችሁን ያላችሁን እንዳያሸንፍ ታይሚንግ ላይ አ እየመጣ ነው እየመጣ ነው እየመጣ ነው ደርሰናል። ትንሽ እየመጣ ነው። ደርሰናል። ቤተሰብ ደርሰናል። እየደረሱ ነው። ታይሚንግ ላይ፣ ታይሚንግ ላይ ሂዱበት። ታይሚንግ ላይ ቤተሰብ። ትንሽ ነው ልዩነታችን፣ ትንሽ ነው። ኤራታጁ ቴንክ ዩ። ታይሚንግ ላይ፣ ታይሚንግ ላይ አስሚን። ታይሚንግ ላይ ወገን፣ ታይሚንግ ላይ፣ ታይሚንግ ላይ ቻ፣ ሂዱበት ቤተሰብ። ድሪል ድሪል ድሪል ድሪል

ሰያው አው ዲ ቴንክዩ ወንድሜ። ያው እንግዲህ እኔ እንዳሸነፍኩት ቁጠረው። እንግዲህ አይ የሚባል ነገር የለም። እሺ ሁሉም ሰው ይመሰክራሉ። ችግር የለው። እንኳን ምክንያቱም ዋናው ታርጌቱ ላንተ መሰጠቱ ነው የያዙትን እና አብሽር፣ በጣም እናመሰግናለን ወንድማችን፣ አይዞ በርታ። በሌላም ነገር ደግሞ አለን። ተጎነነ አብሽር፣ መልካም። ሁላችሁንም እናመሰግናለን። ቤተሰቦቻችን በጣም ትለያላቸው። የእውነት ለመናገር በጣም ነው ምታማመሰግነው ሬዲቱ